ውሃን ወደሚፈልጉት ይገሩታል ይላሉ የኦሮሞ አባቶች። ይህን ብሂል የሚያረጋግጥ ብሎም የባሌ ዞን አርሶ አደሮችን የምርታማነት ጉዞ የሚያፋጥን የመስኖ ልማት ፕሮጀክት ደግሞ በይፋ ተመርቋል። በባሌ ዞን የሚገኘውና ለዓመታት ጥቅም ሳይሰጥ ይፈስ በነበረው ወልመል ወንዝ ላይ የተገነባው የመስኖ ልማት ለአካባቢው ማኅበረሰብ ከ20 ሺህ በላይ አባወራዎችን በቀጥታ ተደራሽ ማድረግ እንደሚያስችል ታምኖበታል። እስከ 12000 ሄክታር የማልማት አቅም ያለው 20ሺህ የሚሆኑ አባውራዎችን በቀጥታ ተደራሽ የሚያደርግ ሲሆን፣ ፕሮጀክቱ ላለፉት አራት አመታት ሲገነባ ቆይቶ ዛሬ በሚታየው መልኩ ሙሉ በሙሉ ተጠናቆ በይፋ ለማስመረቅ በቅተናል። ምርትና ምርታማነትን በማሳደግ የምግብ ነፃነትን ለማረጋገጥ በሚደረገው ጥረት መሰል የመስኖ ልማት ፕሮጀክቶች ሚናቸው የላቀ ነው። በ6 ቢሊዮን ብር ወጪ የተገነባው የወልመል መስኖ ልማት ፕሮጀክትም እስከ 12 ሺህ ሄክታር የማልማት አቅም እንዳለው ተመላክቷል። በአጠቃላይ ፕሮጀክቱ በ6 ቢሊዮን ብር የተጠናቀቀ ሲሆን ፕሮጀክቱ የውሃ መቀልበሻ ውቅር 33 ኪሎ ሜትር የውሃ ማስቀየሻ የመጀመሪያ ቦይ ፕራይመሪ ካናል 47 ኪሎ ሜትር ሁለተኛ ቦይ ሴከንደሪ ካናል እና 64 ኪሎ ሜትር ሶስተኛ ቦይ ተርሸሪ ካናል በአጠቃላይ 144 ኪሎ ሜትር የቦይ እና 30 የውሃ ማጠራቀሚያ ፖንዶች ግንባታ ያካተተ ስራ ተሰርተዋል። 60 ኪሎ ሜትር መጋቢ የመንገድ ስራዎች፣ 50 ብሎኮች የያዘ የግድብ አስተዳደርና ለማህበረሰቡ የተለያዩ ማህበራዊ ግልጋሎቶች የሚሰጥ ማዕከልም ተካቶበታል። የፕሮጀክቱ መጠናቀቅ አርሶ አደሮችን የዝናብ ጥገኛ ከሆነ የእርሻ ስራ በማላቀቅ ምርታማነታቸውንና ተጠቃሚነታቸውን እንደሚያሰፋ ታምኖበታል። መሰል የመስኖ ልማት ስራ ውጤቶች ተደምረውም የኢትዮጵያን የምግብ ሉዓላዊነት የማረጋገጥ ጉዞን ያጠናክራል። ምነው የተባለው አርሶ አደሮች አመትን ሙሉ ያመርታሉ፣ የምግብ ዋስትናቸው ያረጋግጣሉ፣ ለብዙዎች የስራ እድል ይፈጠራል፣ ብሎም የቆላማና አርብቶ አደር አካባቢን ልማት እውን ያደርጋል። በመሆኑም የባሌ ዞን የደሎመና እና ሀረና ቡሉቅ ወረዳዎች በአጭር ጊዜ በሀገራችን ከፍተኛ የግብርና አምራች አካባቢ እንደሚሆኑ እምነት አለኝ። ፕሮጀክቱ ዘላቂ የገጸ ምድር የመስኖ ስርዓት በመገንባት የግብርና ምርታማነትን በማሳደግ የአካባቢውን ማህበረሰብ ተጠቃሚነት ያሰፋል።